የሜዳው ድል እንድናደርግ ከረዱን ውስጥ ዋነኛው የራሱ የሊቨርፑል ደጋፊዎች ናቸው። ይህንን ያለው የማንቸስተር ዩናይትድ አምበል ብሩኖ ፈርናንዴዝ ነው። እንዴት የሚለውን በዝርዝር እንመለስበታለን። ሃሪ ማጉየር በመልበሻ ቤት ደማቅ አቀባበል ተደርጎለታል። አምና በአንፊልድ ጨዋታ ሊጠናቀቅ ሰከንዶች ሲቀሩ ያገኛትን ኳስ አሞራ በሰማይ ሲያይሸል አይነት ኳሱን ከአግዳሚው በላይ አጉኗት አንገቱን ደፍቶ ከሜዳ ወጥቶ ነበር። አሞሪም ከ13 ወር በኋላ ዩናይትድ ተከታታይ ሁለት ጨዋቶች እንዲያሸንፍ አድርገውታል። ማንቸስተር ዩናይትድ ከመሪው አርሰናል በስድስት ነጥብ ብቻ አንሶ ብዙ ነገሮችን እንዲያልም ያስቻለውን ጣፋጭ ድል አስመዝግቧል። በዝርዝር እናያለን። ስዩም ፈቃዱ። ሀፍታይም ስፖርትን ሰብስክራይብ እንድታደርጉ በአክብሮት ጋብዛለሁ። መልካም ጊዜም ማቲያስ ዴሊት ከጨዋታው መጠናቀቅ በኋላ በሰጠው ቃለ ምልልስ የሊቨርፑል ድክመት ላይ በደንብ ሰርተንበት ነበር። ያም ውጤታማ አድርጎናል። ድክመታቸው ደግሞ ተመላላሽ ስፍራ ሆኖ ሲል ተናግሯል። እርግጥ ነው ዘንድሮ ሊቨርፑል ከአስተላለፍና አዳዲስ ተጫዋቾች ከቡድኑ መዋሃድ ጋር የመጣም ክፍተቶቹ በስተዋል። ተመላላሽ ስፍራ ተጫዋቾች ከሚገባው በላይ ወደፊት ስለሚሄዱ ክፍት ቦታዎች አሉ። እነዚህም በአግባቡ የሚጠቀም ቡድን ካለ ተጽዕኖ መፍጠሩ አይቀሬ ነው። ዘንድሮ ሊቨርፑል ላይ በፕሪሚየር ሊጉ ግብ ያላስቆጠሩት በርንሌና አርሴናል ብቻ ናቸው። የተከላካይ ክፍሉ ተፍረክርኳል። ባለፉት 12 ጨዋታዎች በፕሪሚየር ሊጉ በስምንቱ ከሁለት ግብ በላይ ተቆጥሮበታል። አጥቂ ክፍሉ ላይ ማን በቀዳሚነት ይጀምር የሚለው አሰልጣኝ አርን ስሎት ትክክለኛ ውሳኔ ማሳለፍ ላይ ማመንታት አለ። ይጉን በፍጥነት ተላምዶ ግብ ሲያስቆጥር የሰነበተው ኤኪቴኬ ወይስ አምና በኒውካስል ምርጥ ጊዜ አሳልፎ ዘንድሮ በሊቨርፑል በአገኘው አጋጣሚ ያልተሳካለት ይስሐቅ? ማንቸስተር ካሸነፈ በኋላ በቀዳሚነት መጀመር ያለበት ኤኪቴኬ ነው የሚሉ ተቃውሞ ድምጾች ብቅ ማለት ጀምረዋል። መሐመድ ሳላህም ቢሆን እንደ እንደከዚህ ቀደሙ አጫወቱ የተመቹ አይመስልም። ማንቸስተር ዩናይትድ በጥር ወር 2016 እንደ ኤሮፓን አቆጣጠር ላይ አንፊልድ ላይ መጥቶ በቫንሃል የአሰልጣኝነት ዘመን በዋይኒ ሩኒ ጎል 1 ለ0 ካሸነፈ በኋላ ድል ማድረግ ከብዶት ነበረ። ዘጠኝ ጨዋቶች አድርጎ በአምስት ሲሸነፍ፣ በአራት ጨዋቶች አቻ ተለያይቷል። እነሆ ዘንድሮ 10 ዓመት ሊሞላው 3 ወር የቀረው ታሪክ ተቀይሯል። ማንቸስተር ዩናይትድ በሜቤሞ ና ማጓይር ግቦች ሁለት ለአንድ ድል አድርጓል። አምና ማንቸስተር ዩናይትድ በዚሁ በአንፊልድ ሁለታቻ በተጠናቀቀ ጨዋታ በመጨረሻው ሰከንድ ላይ ሃሪ ማጓይር ያገኘውን ኳስ አገባው ሲባል ግቡ አናት ላይ በመስደዱ በበርካቶች ትችት አጋጥሞት ነበረ። ዘንድሮ ግን ታሪክ ተቀይሯል። የአሸናፊነቷን ግብ 84ኛው ደቂቃ ላይ አስቆጥሯል ብሩኖ ፈርናንዴዝ። እንድናሸንፍ ምክንያት የሆኑት ራሳቸው የሊቨርፑል ደጋፊዎች ናቸው ባይ ነው። በመጀመሪያ 45 ላይ የገዛ ቡድናቸው ላይ ጫና ሲፈጥሮ ነበረ። ተስፋ የመቁረጥ ስሜት የመጣው ዩናይትድ ላይ የበላይነት ባለማሳደራቸው ነበር። ሊቨርፑል አምስት ተከታታይ ጨዋታዎችን ለመጨረሻ ጊዜ የተሸነፈው 1953 እንደ አውሮፓውያን አቆጣጠር ላይ ነው። በቻምፒየንስ ሊጉ ኢንትራ ፍራንክፈርት ጋር ከሜዳቸው ውጪ በሚያደርጉት ጨዋታ ከተሸነፉ ያንን ታሪክ ይጋራሉ። ቡሩኖ ይናገራል። በመጀመሪያዎቹ አስር ደቂቃዎች ላይ ሊቨርፑል ተጭኖ እንደሚጫወት እናውቅ ነበር። እንዲሁም በመጀመሪያው 45 ሰዓት በገፋ ቁጥር ግብ ከሌለ በገዛ ደጋፊዎቻቸው ኳስ ሲይዙ ወደፊት እንዲጫወቱ ጫና እንደሚበዛባቸውም እና እንደሚጮሁባቸውም እናውቅ ነበር ይላል። ቀጠል አድርጎም መሀል ላይ ኳሱን ትተንላቸው ጨዋታቸውን እንዲያቀዘቅዙ ማድረግ ነበር ፍላጎታችን። በሁለተኛው 45 በተወሰነ መልኩ ኳሱን በመቆጣጠርና በመጫወት ጥሩ ነበርን። ይህ በባላንጦች መካከል የሚደረግ ጨዋታ ለደጋፊዎችና ለቡድኑ ምን እንደሆነ እናውቃለን። አንፊልድ ካሸነፍን አመታት ተቆጥረው ነበር። ስላሸነፍን ደስ ብሎኛል ብሏል። ማንቸስተር ዩናይትድ ለመጨረሻ ጊዜ ተከታታይ ሁለት ጨዋታዎችን ያሸነፈው ከ13 ወራት በፊት ነበረ። እነሆ ይህ ታሪክ ፈረንጆቹ በሚጠሉት 13 ቁጥር ላይ ተሳክቷል። የጨዋታው ኮከብ ሃሪ ማጓየር ከ13 ወራት በኋላ በተከታታይ ሁለት ጨዋታዎች ስለማሸነፋቸው አሳፋሪ የሆነ ሲል ገልጾታል። ይህ ቁጥራዊ መረጃ ልንናገረው ራሱ የሚገባ አይደለም ምክንያቱም አሳፋሪና ክለቡን የማይመጥን ስታት ነው ሲልም ይገልጸዋል። በማንቸስተር ሰባተኛ ዓመቱ ላይ የሚገኘው ማጓየር ዘንድሮ ለመጀመሪያ ጊዜ አንፊልድ ላይ ድል አድርጓል። በቀጣይ ቅዳሜ ሶስተኛ ድላችንን ለማሳካት መጣር አለብን። ብራይተንን በማሸነፍ የማይዋዥቅ አቋም ላይ እንዳለን በጋራ ማሳየት አለብን ሲል የቡድኑ ተጫዋቾች ማሳሰቢያ ሰጥቷል። ለዚህ ንግግሩ ደግሞ ምክንያት አለው። ባለፉት ሶስት እና አራት ዓመታት በእንደዚህ አቋም እንገኝና በቀጣይ ጨዋታ ዳግም ወርደን እንገኛለን ስለዚህ ቀጣይነት ሊኖረው ግድ ነው ሲል ተናግሯል። በግብ ጠባቂው ሴን ላመንስ ብቃት በእጅጉ መገረሙንም ማጎር አልሸሸገም። ማጋነን ፈልጌ አይደለም፣ የሚጫወትበት ስፍራ በዩናይትድ እጅግ ተጽዕኖ ያለበት ነው። ግን ሁሉም ነገር አለው። ድንቅ ስብዕናውን አሳይቷል ሲል አወድሶታል። ከጨዋታው መጠናቀቅ በኋላም ተጫዋቾች ግብ ጠባቂውን ሲያቅፉት ተስተውሏል። ሊቨርፑል በዕለቱ ባገኘው የግብ ማግባት አጋጣሚ ቢያንስ 2.6 ወደ ግብነት መቀየር ነበረበት ይላል ቁጥራዊ መረጃዎች። የግብ ጠባቂው ቦታ እያያዝና ያዳናቸው ኳሶች ድንቅ ነበሩ። ይህን ቃለ ምልልሱን ጨርሶ ወደ መልበሻ ክፍሉ ሲያመራ ሃሪ ማጓየር በጓደኞቹ የሞቅ አቀባበልም ተደርጎለታል። ያም ብቻ ሳይሆን የዕለቱ የጨዋታው ኮከብም ተብሏል። አሰልጣኙ ሩበን አሞሪም ስለ ቻምፒየንስ ሊግ ተሳትፎ ሲያነሱባቸው የእሳቸው መልስ ትኩረታቸው ከጨዋታ ጨዋታ ማሸነፍ ነው፣ ሌላው ይደረስበታል ይላሉ። ልክም ይመስላል። ግን እንዲህ አሉ። ቦታችን በአውሮፓ ውድድሮች ላይ መሳተፍ ነው። ይህ ግልጽ ነው አሉ። በግሪምስቢ እና ብሬንትፎርድ ጨዋቶች ደጋፊዎቻቸው መጥፎ ጊዜ አሳልፈዋል። አሁን ይህ ቡድኑ ይለያል። አሁን ደጋፊያችን ሊደሰት ይገባልም አሉ። በዚህ የጨዋታ ተነሳሽነትና የማሸነፍ ፍላጎት በቀጣይ ብራይተንን ማሸነፍ አለብን። አሁን የሊቨርፑል ድል አልፏል። ስለ ቀጣዩ ድል ነው ትኩረታችን ብሎ ተጫዋቾቻቸው እንዳይዘናጉም ተናግረዋል። ከቀድሞ የማንቸስተር ዩናይትድ ተጫዋቾች ከአሁኑ የጨዋታን ተንታኞች መካከል አንዱ የሆነው ሮይ ኪን ዘንድሮ የማንቸስተር ዩናይትድ ተጫዋቾች አመላመል ሊደነቅ ይገባል ባይ ነው በእግር ኳስ ላይ ምልመላ እጅግ ወሳኝ ነገር ነው የሚለው ሮይ ኪን ባለፉት ዓመታት በዩናይትድ የተጫዋቾች ግዢ ምልመላ ላይ ቅሬታ ነበር። ማነው ተጫዋች የሚገዛው እያልንም እንጠይቅ ነበር ይላል። ነገር ግን ዘንድሮ ጥሩ የሆነው ነገር ሊጉን የሚያውቁ ኩኛና ምቤሞ አሉ። ተጽዕኖ ፈጣሪ ሁለት ተጫዋቾች በሜዳ ላይ ካሉ ቡድንህን ከፍ ያደርጋሉም ይላል። ለአሞሪም ለጊዜውም ቢሆን እረፍት የሰጣቸውን ውጤት አስመዝግቧል።